በአንድ አይነት ሁኔታ በስ ወበ ሆ ነበረ። ስለዚህ መቼም ይሄ ታላቅ ደስታ ከዳሮ ሰጥቶ ነፃነትን አግኝቶ በገነት ሆ ወደ ገነት መግባት ደስታ ይሰጣል፣ ያስደስታል፣ ፍፁም ደስታ። ምክንያቱም ይህን ሰው ሊሰጠን አይችልም። ሰው የሚያመጣው ደስታ አይደለም፣ እግዚአብሔር የሚያመጣው ነው። ይሄ ደስታ የእኛም ደስታ ነው። ምክንያቱም አምላካችን እግዚአብሔር በዚህ ዕለት በመንፈስ ተሰቅሎ መከራ ተቀብሎ ወደ ሲኦል ወርዶ ነፍሳትን ባያወጣ ኖሮ ገና ወደፊት ቢሆን የሚሰቀለው ዛሬ ያንዳንዳችን ባአረብ ያለው ማንኛውም የአዳም ዘር በሙሉ የተነበረ ማለት ነው ነው

የታወሩትን ማብራቱ፣ ለምጻሞችን ማንጻቱ፣ የተቸገሩትን መርዳቱ፣ ልዩ ልዩ በሰው ልጆች ላይ የሚደርሰውን ችግር ማስወገዱ ክርስቶስ ይህንን ማድረጉ በሰዎች ዘንድ ወንጀል ነው። ይሄ ነው ይሄ ክርስቶስ ወንጀል ነው ለመስቀያ ያለ በተለይ በትናንትና ዕለት ባሳለፍነው ነው። አዛርም ከሞት ያነሳበት ነው። ቀጥሎ በተመሳሪያ አምላክምነቱ የተገለጠበት ሕፃናት ሳይቀር ሕፃናት ቢከለከል ደእኛዎች ሳይቀር አምላክነቱን ተረድተው እናገ የማየችት ደእኛዎች ሆሳይና ባር ንሮ እግዚአብሔር ሚያመሰገሙበት ነበር። ከዚህ ምስጋና በኋላ ጌታችን ኢየሱስ ከካህናትና ከሀገር ባለስልጣናት ጋር ከምእመናን ጋር በጋራ

ወይም ፈሪሳውያን ይቆጣሉ ወይም ለተወሰኑ ማህበረሰቦች ነበር ሲቆጡ ነበረ። ፈሪሳውያን ሲቆጡ ባለስልጣናት ይዛሉ። ባለስልጣናት ሲቆጡ ለምን እንደግባሉ ይሆኑ ነበር። በትናንትናው ነግ ሶስቱ ህብ የሚያስቆጣ ስራ ሰርቶ ተገኘ። ምክንያቱም የተመረሱ የሶስቱን አካላት መኖሪያ ነበር። ይሄ በክርስቶስ የመጨረሻው በምስሉ የሚፈታተሩበት ስራ ሆኖ ተገኘ። በዚህ ጊዜ ነው ወደ ክርስቶስ ቀርበው ይህንን የምታደርገው በማን ስልጣን ነው ብለው ክርስቶስ ሲጠይቁ እኔ በማን ስልጣን ነ ማለት እናንተ የሚጠይቃቸውን መልሱ ትላቸው ምላሽ መስጠት አልቻሉ። ከዚህ በኋላ ምክር በለጠረቡ ጀመሩ። ምክራቸው በለጠረቡ ተፈጸመ። ከዚህ በኋላ ጌታችን ኢየሱስ ክርስቶስን ለመያዝ ተነሳሱ። ያው ታሪኩ ጥልቅና ሰፊ ስለሆነ

ስልማሰልበው የዮሐንስ ወንጌላዊ አኗኗር የክርስቶስ መሰራ ምን ያህል እንደሆነ ያሳየናል። በዛው ላይ የሚገርማችን ወንጌላ ዮሐንስ የሱ ተማሪ የሆነ ዮሐንስ ሲያነባ እናቱ በቤታችን ደግሞ ውስጣ ላይ የነበረውን ሀዘን መግለጽ አይቻልም። ተማሪው ብቻ የነበረ ሶስት ዓመት ብቻ አብሮት የነበረ ለሶስት ዓመት አብሮት የነበረ ደቀ መዝሙሩ ይህን ያህል ተከፍቶ በእን ማገር ወረ የወለደችው ከአብራኳ የከበረችው እሱን ለማዳን የተከራከተችለት የተራገችለት የተጠማችለት ሁልጊዜ

ያን ሁሉ ያስፈልግ እግዚአብሔር ያን አሁን ወደ እንዳያ የሚያደርግ ይህንን ሀብት ሰጥቶታል። ስለዚህ አባቶቻችን እግዚአብሔርን በዚህ ጭንቅ ሰዓት ላደረግን ነው። ለራሳችን ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም ቤተክርስቲያን ሁላችንም መጠጊያችን፣ መጠለያችን፣ ማምለጫችን ለክርስቶስ <Sessizlik> አይደለም። ክርስቶስ አንድ ጊዜ ሞቷል። የሞቱትንም አስነስቷል። እኛ ግን በዚህ መሰብሰባችን ክርስቶስ ለሰው ልጅ ያለውን ፍቅር በመግለጽ በማሰብ እና በተጨማሪ ደግሞ እኛ አምስት ሺህ አምስት መቶ ዘመን የነበሩ ነፍሳት ተይዘውበት ወደነበረ ወደ መጥፎ መንበር እንዳንያዝ እግዚአብሔር የምንለምርበት ለ ስለዚህ ዛሬ የምናለሰው ለራሳችን ነው። የምናልባው ለራሳችን ነው። ክርስቶስ አንድ ጊዜ ተነስቷል።